አንተ የምር ትወዳታለህ እንዴ? እሷ ትወዳታለህ? እወዳታለሁ፣ የምር የተወለገች አበባ። የውሃን ጠብታ እንደምትናፍቅ በጨለማ የከረመ ሰው የብርሃን ቅንጣትን እንደሚናፍቅ የራበው ህፃን የእናቱን ጡት እንደሚናፍቅ ሁሉ የኔም ልብ የሷን ፍቅር ይናፍቃል። ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በእያላችሁበት አለም ዳርቻ ሰላማችሁ ይብዛ። አንዳንድ ነገሮችን እያየሁ ነበር ማታ ጀምሬ እና እኔ በዚህ ሰዓት ምንጊዜም ቢሆን ቪዲዮ ሰርች ለቅቄ አላቅም። በዚህ ሰዓት ግን በጣም አንዳንድ የማያቸው ነገሮች እኔ እኮ የሚገርመኝ ነገር እነሱ ከካሜራ ጀርባ አንድ ሊሆኑ ይችላሉ። ግን በቃ ሰው ቲክቶክ ላይ ማለት በቃ የሆን ቲክቶክ ላይ በተለይ ቲክቶክ መንደር ማለት የውሸት መንደር የውሸት ሰፈር በቃ በውሸት የተመሰረተ እንዳለ፣ ቲክቶክ የተባለ በውሸት የተመሰረተ ወሬኞች ናቸው። የመጨረሻ እግዚአብሔርን ነው የምላችሁ። በጣም በጣም በጣም የታዘብኩትና ከታዘብኩት አንዱ ልንገራችሁ፣ በጣም የገረመኝ ነገር ማለት ነው የቆየ የሶሲና የብሩኬ ቪዲዮ በጣም የቆየ ማለት ነው። ቪዲዮ አምጥተው የብሩኪን ኮሜንት ምናምን ስክሪንሽት አድርገው ይዘው እያራገቡ ነበር፣ እያሯሯጡ በቃ ብዙ ነገር እየተወራ ነበር እና ለምን አስፈለገ ይሄንን ማድረግ? እስኪ ንገሩኝ። ለእነሱ ይሄ ይጠቅማቸዋል? ማለት ሀይሚና፣ ብሩኬ አሁን ይህንን የምታደርጉት የሃይሚና የብሩኬ ደጋፊን የምትሉ ሀይሚና ብሩኬ እንወዳቸዋለን የምትሉ ናቸው። እና ይሄ ነገር ለሀይሚና ለብሩኬ እነሱን የሚያስታርቅ ነገር ነው ብላችሁ ነው ብታስቡት፣ ይህን ስታመጡ በዚህ እነሱን እየጠቀማችኋቸው ነው። እነሱን ለማስታረቅ ነው አላማችሁ፣ ወይስ እነሱን ለማለያየት፣ ወይስ እነሱን ለማጣላት? ሁለተኛ ነገር ደግሞ የሰሩት ቪዲዮ ላይ ብሩኬ ቆንጅዬ ብሎ ኮሜንት አድርጎላታል፣ ለሶሲ ማለት ነው። ስሟን እዛም የጠራ የጥራትና ማለት ነው። እና ያንን ስክሪን ሪከርድ አድርገው የሰሩትን ቪዲዮ ይሄ ቪዲዮ እርግጠኛ ነኝ በጣም የቆየ ነው። ማለት ያስታውቃል፣ ፊዚካላቸው፣ ስታይሉ ምናምን የብሩኬ የበፊቱ ነው፣ የልጅነት ፌት ነው። እና የድሮውን ለምን ማምጣት አስፈለገ? እና እዚህ ጋር እኮ ማለት ነው ጠላት ነን አንድነቱን ወይ ጠላት መሆናችሁን ብንረዳ እኮ ምንም ችግር የለውም። ጠላት ያው ጠላት ነው፣ ብታመጡትም ችግር የለውም። ግን ወዳጅ ነን የምትሉ ለምን እንደዚህ ታደርጋላችሁ? ዘመድ ነን የምትሉ የእነሱ ወዳጆች ነን የምትሉ የእነሱ ደጋፊዎች ነን የምትሉ ለምንድ ነው በእነሱ ስም እንደዚህ የምታደርጉት? ክፉ ከሆናችሁ እነሱን አትወክሉም። በዛ እዛው ቀጥሉ በቃ ለነገሩ ዘንድሮ ወዳጅ ነን ብለን የምናስበው ነው ጠላት ሆኖ የምናገኘውና፣ በጣም ነው ያዘንኩት፣ እውነት ለመናገር ማለት በ ለእነሱ አሁን በዚህ ሰዓት ላይ አሁን እየተራገብ በእርግጥ እነሱን እኔ በደንብ እተማመናቸው ባቸዋለሁ ሀይሚንም ሆነች ብሩኬ ይሄ ይለያያሉ ተለያዩ ብላችሁ የሆነ የምትደሳሰቱ ይሄ ከበሮ ነጋሪት የምትደልቁ ምናምን በጣም ተሳስታችኋል። እኔ እርግጠኛ ሆኜ ምን በአስሩ ምጣት ይፈርማለሁ። የእነሱ ፍቅርን እንደዚህ ሚፈርስ አይደለም ወይም ደግሞ እንደዚህ በቀላሉ የሚለያዩ ሰዎች አይደሉ። ማንኛውም ከካሜራ ጀርባ ተደብቀን የእነሱ ሶሻል ላይፍ ስለሆነ ነው እንጂ እኛ በተለይ በአሁን ዘመን ሳይጣላ ሳይደባደብ የሚያድር ባልና ሚስትም ሆነ ፍቅረኛ የለም ሳይቆራረፍ ስለዚህ የእነሱ ሶሻል ላይፍ ስለሆነ ነው ኖርማል ነው ነገ ይታረቃሉ በየትኛውም ባለትዳር ና በየትኛውም ፍቅረኛ መካከል እንደዚህ አይነት ነገር ይፈጠራል ስለዚህ ተጣሉ ተለያዩ ብላችሁ ከሆነ እንደው መተዛዘብ ነው ትርፎ እግዚአብሔርና በጣምም የታዘቡ ትዝብት ነው ትርፎ በቃ እናንተ እንደዚህ ስታደርጉ እነሱ ደግሞ እኮ እናንተን ያውቋችኋል እንደው እኛን እንደውም ብዙ አያውቁንም። እኛን አያውቁንም። እንደው ቪዲዮ ይደርሳ ግን፣ እናንተን ያውቋችኋል። እነሱ እግዚአብሔርን ያውቋችኋል። ምክንያቱም ብዙ ጊዜ ፕሮግራም ምናምን እንትን ሲል ትገባላችሁ፣ ቲክቶክ ላይ ማለት ነው። እኔ እንኳን ቲክቶክ አልገባም ብዙ ጊዜ እና እናንተን ደግሞ ያውቋችኋል። ሶ እናንተን እየታዘቧችሁ እንደሆነ አውቁ። በጣም ነው የሚደብረው እና ብሩኪ ደግሞ በዚህ ልክ ይደብራል ብሎ ሼር አድርጓል። ብሩኪ እዚህ ጋር አንድ ነገር ልነግር የምንፈልገው ነገር ቢኖር በቃ ከሀይሚ ጋር ለመታረቅ ይቺ ሴትዮ መፍትሄ ልትሆን አትችልም። ምክንያቱም አንደኛ ሀይሚ እውነት አላት፣ ሴት እንደመሆን የመጠን እውነት አላት። ሀይሚ አልጋ ላይ አግኝታችኋለች፣ ልጅቷ እራቁቷን ነበረች፣ ከንትኗ ትከሻዋን ምናምን ራቁቷን ነበረች። የተነሳችሁት ፎቶ ያናድዳል። ስለዚህ ሀይሚ ልጅቷን ስታያት የበለጠ እየተናደደችና ደሟ እየፈላ ነው። ከዛ ሀይሚ ወዳልሆነ ነገር እሷን ወደ መገፍተር ስትገባ አንተ ደግሞ ጭራሽ ለእሷ ጥብቅና ለዛችኛዋ ጥብቅና ስትቆም እሷ ደግሞ የበለጠ እየተናደደችብህ ነው። ምክንያቱም ሶሲ ተብያዋን ከእሷ እንዳትሆን ሀይሚ የበለጠ እየተናደደችብህ እንደሆነ እየተሰማህ ነው ለሃይሚ እንዳትሆን ደግሞ ይህችኛዋን አብረን ፍራንክ እንስራ ብለህ አምጥተሃታል። ስለዚህ የሶሲ ወይ የሶሲን ጓደኝነት ትመርጣለህ ወይ የሃይሚን ፍቅረኝነት ትመርጣለህ። በቃ ያለህ አማራጭ አንድ ናኝ፣ ከሁለት አንዱ መምረጥ ነው። ሶሲ የምትባል ከህይወትህ ውልቅ አድርገህ ታጠፋለህ፣ ወደድክም ጠላ፣ ሃይሚን የምትፈልግ ከሆነ ምክንያቱም ሃይሚን ስታያት እንደነብር እየሆነች ነው። እንደ ነብር እየሆነች ነው። ሃይሚን ስታያት እግዚአብሔርን ስለዚህ ሶሲ የምትባል ሴትዮ ከህይወት መውጣት አለባት። ፍቅራችሁን የሚያደፈርስ ነገር፣ በፍቅራችሁ ላይ አደጋ የሚያደርስ ነገር፣ በፍቅራችሁ ላይ የሆነ ያልሆነ መሻከክ የሚያመጣ ነገር በሁለታችሁም ውስጥ መኖር የለበትም፣ መወገድ አለበት። ግዴታ ነው። ምንም ማድረግ አይቻልም። ምክንያቱም ሀይሜ የወደፊት ሚስቴ የምትላት ከሆነ የወደፊት ፍቅረኛ፣ የወደፊት ህይወቴ ላይፍ የምትላት ከሆነ ሀይሜ የምትጠላውን ነገር ማስወገድ አለበት። ከዚህ በኋላ ይች ልጅ አብረህ መታየት የለብም። ትናንትና ሲጀመር የሃይሚን ክፍተት የሃይሚን ጉድለት ሃይሚን ልታዳምጠህም አልፈለገችም። ጭራሽ የማጣላት ስራ ነው ስትሰራ የነበረችው ማለት ነው። ልጅቱ ለይቅርታ ሳይሆን ለማጣላት የመጣሽ ነው የምትመስለው። የበለጠ በመካከላችሁ ክፍተት እንዲፈጠር ነው ስታደርግ የነበረው ምንድን ነው ስትል የነበረው ልታዳምጥም አልፈለገችም። ምንም አልፈለገችም ምናምን ምናምን ምናምን ክብሬን ትቼ ነው ይቅርታ ልጠይቅ የመጡ ሲጀመር፣ እህቴን ያንድ ነገር ልንገርሽ፣ ክብርሽን የጣልሾ ሰው አልጋ ላይ ወተሽ ልብስሽን ስታወልቅ ነበረ። እስከ ልብስሽ ቢያንስ ብትቀመጥ ልብስ ማውለቅም ለምን አስፈለገ? ለአንቺ ላይፍሽ ሊሆን ይችላል፣ ህይወትሽ ይሄ ሊሆን ይችላል፣ ተፈጥሮሽ ሊሆን ይችላል፣ እፍረት የሚባል ነገር ላይኖርሽ ይችላል። ግን ደግሞ ለዝችኛዋ ልጅ መጠንቀቅ ነበረብሽ። ብሩኬ ደግሞ እግዚአብሔርን መናገር ጭራሽ የሆነ ንግግር አይችልም። እግዚአብሔር ልክ እንደኔ ነው። እውነት የሆነ በቃ ንግግር ተናግሮ የማሳመን ነገር የለውም። አንደኛ ትላንት የለቀከው ሙዚቃ ትክክል አይደለም። ትላንትናም ይቅርታ አጠያየቅ በቃ የሆነ በቃ የጥፋተኝነት ስሜት ሳይሆን ልክ እንደ ግዴታ ነው ይቅርታ ስትል የነበረው እና እባክህ ብሩኬ አንተም ተረጋግተህ ቀስ ብለህ ጥያቄ አቅርብላት እባክህ። ስብለ በቃ ብቻን ሆነ ቆንጆ ቦታ ሆነ። አሁን ቦታው ትናንትና በጣም ነበር የሚያምረው። እዛ ቦታ ላይ ብቻችሁን ብትመጡ ምን አለበት? እግዚአብሔር ነገር ሁሉ ይፈታ ነበር። እዛ ቦታ ላይ ብቻዋን አምጥተህ ቁጭ አድርገህ ሃይምዬ እንደዚህ እንደዚህ ነው በቃ በተረጋጋ መንፈስ ጥፋቴ አይደለም ግን ከኔ ይቅር ይቅርታ አይነት ነገር አትበልብሩኬም ምክንያችሁም ከሁለት አንዳችሁ ዝቅ በሉ ለፍቅር ስትሉ። እና ደግሞ እንደዚህ የሚያረጋችሁም እርግጠኛ ነኝ እውነተኛ ፍቅር ነው። በቃ በሃይሜና በብሩክ የመካከል እውነተኛ ፍቅር አለ። እውነተኛ ፍቅር ነው እንደዚህ የሚያረጋቸው። እውነተኛ ፍቅር በልባችሁ ሲኖርልህ ይኖራል፣ በቃ እሸንፋለሁ፣ አልሸነፍም በአይነት ይኖራል ምናምን ነገር። እና በሁለታቸው መሀል እውነተኛ ፍቅርም ስላለ ነው። እውነተኛ ፍቅር ደግሞ ፈተና ይበዛበታል። እና ሶስተኛ ሰው በህይወታችሁ መግባት የለበትም። እና እንደነገርኳችሁ የምትደሰቱ ሰዎች ብዙ አትደሰቱ። እነሱ መቼም አይሆንም፣ በፍጹም ተለያዩ የሚለው ርዕስ ራሱ በጣም እየደበረኝ ነው። እኔ እግዚአብሔር፣ በጣም እየደበረኝ ነው። እና ሁሉም ነገር ሰላም እንደሚሆን ትልቅ ተስፋ አለኝ በፈጣሪ። ሀይምዬም ደግሞ ክብርሽን ጠብቂ ብላለች። ችግሯ ከእሷ ጋር ነው። ብሩኬን ጠልታው ወይም ደግሞ ጨክናበት አይደለም፣ ክብርሽን ጠብቂ ብላለች። አትንዘላዘይ የኔ ቆንጆ፣ የኔ ኮስታራ የኔ አንደኛ የኔ ምን ልበልሽ በቃ ሀይሜ ማለት አንቺ የሴት ልክ ማለት ነው። አንቺ በክብርሽም አትደራደሪ የኔ ክንደብርቱ ማለት ነው። ማንነትሽን አሳይተሻታል። በእጄ ሰበብ እንዳትሆኝ ነው ያለቻት።